ሰላም እንዴት ናቸው? የቻናሎችን ቤተሰቦች በእያላችሁበት ሰላማችሁ ብዛ። ዛሬ ደግሞ ይዤላችሁ የመጣሁት ውስብስብ ፊደላት ወይም ዲቃላ ሆሂያት የሚባሉትን በአማርኛ እና በእንግሊዝኛ እንዴት ሲጽፋሉ እንዴት ሲነበባሉ የሚለውን ነው። እንዴት እንደሚነበቡ እና እንዴት እንደሚጻፉ የማሳያቸው የሆነ እናንተ ይህን ቪዲዮ እስከ መጨረሻ ማየት ይጠበቅባችኋል ማለት ነው። ለምሳሌ አማርኛ ማንበብ የምትፈልጉና እንግሊዝኛ ማንበብ የምትችሉ አማርኛ ማንበብ የማትችሉ ተማሪዎች ቪዲዮ ለእናንተ ወሳኝና ጠቃሚ ቪዲዮ ነው። ይህን ቪዲዮ እስከ መጨረሻው እነዚህ ውስብስብ ፊደላት ወይም ዲቃላ ሆሄያት የሚባሉትን በአማርኛ እና በእንግሊዘኛ ይዤላቸው መጥቻለሁ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ የመጀመሪያዋ ዲቃላ ሆሄ ወይም ውስብስብ ፊደል ሉዋ ናት። ከዚህ ጀምረን ያሉትን እስከ ፖዋ ይዤላቸው መጥቻለሁ። እነዚህ ነው እናያቸው። አሁን በጋራ ከነጋር ቁጠሩ ሉዋ ሟ ሷ ሯዋ ሷ ሸዋ ኦኬ። በእንግሊዘኛ ደግሞ እንዴት ይጻፋሉ እንዴት ይነበባሉ የሚለውን ስያቸው፣ ኤል ዩ ኤ እንደ ሏ ይነበባል። ኤም ዩ ኤ እንደ ሟ ይነበባል። ኤስ ዩ ኤ እንደ ሷ ይነበባል። አር ዩ ኤ እንደ ሯ ይነበባል። ኤስ ዩ ኤ እንደ ሷ ይነበባል። ኤስ ኤች ዩ ኤ እንደ ሿ ይነበባል ማለት ነው። እሺ አሁን ደግሞ እናንብባቸው። ሏ፣ ሟ፣ ሷ ዋ ሷ ሿ እሺ። ቀጥታ ደግሞ ማናለች ቋ ቋ ኗ እሺ። አሁን ደግሞ እነዚህም በእንግሊዘኛ እንዴት ይጻፋል? በጋራ ኤ ኤ እንደ ቋ ይነበባል። ፒ ዩኤ እንደ ቧ ይነበባል። ቲ ዩኤ እንደ ቷ ይነበባል። ሲ ኤች ዩ ኤ እንደ ቿ ይነበባል። ኤች ኤ እንደ ይነበባል። ኤን ዩኤ እንደ ኗ ይነበባል። እንሺ አሁን ደግሞ በጋራ እናንበባቸው። ቋ ቧ ቷ ኦኬ፣ አሁን ደግሞ ወደ ቀጣዮች እነዚህ ቀጣይ ደግሞ የችማናል ኳ። ኦኬ፣ እነዚህ በእንግሊዝኛ እንዴት እንጽፋቸዋለን? እንዴት ስናየባቸው ያለን የምንለውን አሁንም በጋራ የምናየው ይሆናል። በጋራ እናያቸው።

ዩ ኤ እንደ ዷ ይነበባል። ኦኬ ቀጣይ ደግሞ ማናለች? እጇ ትባላለች ጇ። አሁንም እነዚህም ደግሞ በጋራ እንበላቸው ጇ ጓ ጧ ጧ ቋ። ኦኬ በእንግሊዘኛስ እንዴት ይጻፋል ነው እንዴት ይነበባል የሚለውን እነዚህንም በጋራ የምናያቸው ይሆናል። እሺ፣ ጀ ዩ ኤ እንደ ጇ ይነበባል፣ ጂ ዩ ኤ እንደ ጓ ይነበባል፣ ፒ ዩ ኤ እንደ ጧ ይነበባል፣ ሲ ኤች ዩ ኤ እንደ ጯ ይነበባል። ፒ ዩ ኤ እንደ ቋ ይነበባል ማለት ነው። እሺ አሁን ቀጥታ እናንበባቸው እሺ። ጓ ጓ ጓ ጓ። ኦኬ፣ አሁን መጨረሻዎች ላይ ደርሰናል። የመጨረሻዎች ደግሞ እናማማሉ ፏ ፏ ፏ። ኦኬ፣ አሁን እነዚህንም ደግሞ እንዴት በእንግሊዘኛ ይጻፋሉ፣ እንዴት ይነበባሉ የሚለውን የምናይ ይሆናል ማለት ነው

አሁን ደግሞ እነዚህንን የፊደላት እንደገና ደግሞ አንዴ ደግመን በጋራ እንላቸዋለን ማለት ነው። እናንተም እኔ ጋር አብራቸው ለማንበብ ሞክሩ ዲቃላ ወይም ውስብስብ ፊደላት። እሺ፣ ሏ፣ ሟ፣ ሷ፣ ሯ፣ ሷ፣ ሿ። እሺ፣ ቀጥታ ደግሞ በእንግሊዝኛ ጻፉንም እንደዚ አንበበናቸው እንሄዳለን ማለት ነው። ሟ ሷ ሯ ሷ ዛሬ እጀላቸው የመጣወት ይህንን ይመስላል። ቀጣይ ደግሞ በእነዚህ ውስብስብ ሂዳት ወይም ንዲቃላ ውያል ቃላትን እየመሰረቱ ቃላት እንት ይመሰረታል ይነበባል የሚለውን የማሳያቸው ይሆናል። ቪዲዮ ከተመቻቸው ላክሸርና ሳብስራያን ማድረጋቸውን አትርሱ። ቪዲዮ እስከመገናኝ